ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የማርቲ ልደት ነው። መግቢያው እንዳያችሁት ሁላችሁ መልካም ምኞታችን እየተመኛችሁላት ቤተሰቦቻችን እንግዲህ የማርቲ ልደት ያከበር ነው ከምሽቱ ሁለት ሰዓት አካባቢ ነበር እና እንግዲህ የራት ፕሮግራም ነበረ ለልደቷ እንግዲህ እንደዚህ በጣም ያምር ምግብ አዘጋጅተንላት በጣም በጣም ደስ የሚል ጊዜ ነበረን ቤተሰቦቻችን። ለማንኛውም ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ፣ ላይክ ማድረጋችሁን እርግጠኛ ሁኑ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እላቸዋለሁ። እንግዲህ እኔ ኬክ አልወድም ነበር፣ በሚገርም ሁኔታ ግን እንግዲህ ወደ ስንት ወር አካባቢ ሆነኛል መሰላችሁ መብላት ከጀመርኩኝ ባይ ዘ ወይ ጣፋጭ ነገር በጣም እርቧችሁ ከበላችሁ ማለት ነው፣ ድጋሚ አይበላም ማለት ዘግቷችሁ ነው የሚቀረውና፣ አሁን ግን እንግዲህ ጣፋጭ መብላት ጀምሬያለሁ። አልወድም ነበር በጭራሽ ምንም ነገር አልጠቀምም ነበር። አሁን ይሻላለሁ፣ ግን ባልበላ ጥሩ ነው ይመስለኛል ግን ጣፋጭ ነገር ያስወፍራል፣ አደለ? ለዛም ይሆናል እንግዲህ ከስቼ የቀረውት። የሚያስወፍር ከሆነ ግን በትንሽም ቢሆን መልመድ ፈልጋለሁ፣ ትንሽ መወፈር ስለምፈልግ። ባይዛዊ ይህንን ሩዝ እኛ በጣም ነው የምንወደው፣ ፒዛ እና ደግሞ በከላር ሩዝ ማለት እንደዚህ በሰፊ ጠረጴዛ እንድላይ ሆናችሁ ቤተሰብ ሆናችሁ ስትበሉ በጣም ደስ እያላችሁ ነው የምትበሉት። ቤተሰቦቼ በጣም ነው ደስ የሚለው፣ እንደገና በጣም ነው የሚጥመው። ሳምሪ በጣም ነው የምትችለው። የሙለር እህት እንግዲህ ለማታውቋት ማለት ነው። እና እንግዲህ ይህንን ያህል ሩዝ ለአንድ ሰው ነው ቤተሰቦቼ። ለነገሩ እንደዚህ ተሰብስባችሁ ምናምን ምግብ ስትበሉ የማይጥም ነገር የለም። እንደሚታየች እንግዲህ ፒዛ አለ፣ ችብስ አለ፣ ምናምን ወጥ አለ፣ ምስር ወጥ፣ ምስር ክክ ማለት ነው። የሚፈልግ እንጀራ የሚፈልግ እንጀራ ይበላል፣ ሩዝ የሚፈልግ ብቻ። በጣም ደስ የሚል ምሽት ነበር ያሳለፍ ነው በጣም የሚያምር እዚህ ጋር ደግሞ ብስባስ አለ። ይህንን መቼስ ውጭ ሀገር ለምትኖሩ ለእናንተ ኖርማሊ የተለመደ ነገር ስለሆነ ምንም አይናፍቃችሁም። እያያችሁትናሉ ጥርግርግ አድርገናል። እንደዚህ ተሰብስበን አልቋል። ቅድም ያያችሁት ምግብ እንደዚህ አልቋል። ማርቲ በጣም በጣም ነበር ደስ ያላት። በዚሁ አጋጣሚ እንግዲህ ቤተሰቦቼ የሆነ ጽሑፍ ልጽፍ ፈልጌ ነበር እዚህ ጋርና ረበሽኝ፣ ግን እስኪ ራሴ ጽፌ ይሰጠፋለ እና ቤተሰቦች የመልካም ምኞታችን ግለጽላት አደራ። ማርታ እድሜ ግን አለ ለሙል ጌታ እዚህ ጋ የምታዩት እድሜ የሆነ እድሜ ብቻ ገምቱ። ማርቲ ስንት ዓመት ትገምቷታላችሁ? ባይዘወይ ተጽፎ ነበርና አልፈለገችም እንግዲህ እንዲጠፋ አድርጋለኝ። አጠፋሽ እኮ

መቼስ እኛ ሴቶች ስንባል ከእድሜ ጋር ያለን ችግር አላውቅም። ለምንድን ነው አላውቅም። ማለት እድሜ እኮ ጠጋ ነው ማለት እድሜያችን መደበቅ ማለት እኮ እግዚአብሔር አምላክ ማለት ይህን ያክል እድሜ ኑረ፣ አይ አላኖርከኝም ማለት ይመስለኛል። እኔም ለራሴ አለሁበት፣ ሴትም አደለሁ። መቼስ ያስጠላል በጣም። ለምን እንደምንደብቅ እራሱ አላውቅም፣ ግን እንደ አለም ነው ሴቶች እድሜያቸውን የምንጠብቀው ማለት ነው። አንዳንድ ሴቶች ወጥተው በተለይ ሚዲያ ላይ ወጥተው እድሜያቸው ሲናገሩ በጣም ነው ምቀናው በእውነት ምን ያህል ማለት እድሜያቸው ምን ያህል እንደማያሳፍረና እንደተጠቀሙበት ሲያወሩ ሳይ በጣም ነው የምደሰትባቸውና እንግዲህ ማርቲ ከዚህ ሰዓት ጀምረ እድሜያ መደበቅ አስቡት። እንግዲህ ገና ልጅ ናት። እንደምታዩት እንግዲህ እና እኔ በዚህ እድሜ እድሜን አልደብቅም ነበር። እሷ ግን በዚህ ሰዓት አንስታ እድሜ እየደበቀ ነው። ለምንድን ነው ምናምሰ? ኖ አልፈልግም በቃ የረጀ ያህል ነው የተሰማኝ፣ እና አልፈልግም አለችኝ። እና ለማንኛውም ስጦታዎች አሏት እንግዲህ አብረን ምን ነው የሆናል። ቤተሰቦቼ ከእኛ ጋር ሁኑ። ላይክ ማድረጋችሁን አሁንም አስታውሱ ቤተሰቦቼ። ዛሬ ቀን ሽር ጉድ ያለው ከሁለት ዓመት በፊት በስተት የተገባ ቃልም ነው ብን

ምን? አሁን እንጂ ይህ ስጦታ የተሰጠው ከመን ደቦ ተቀንሶ? እሺ ቆይ ጨርሽ። መጀመሪያ እንግዲህ ስጦታዎቹ እያያችሁት ነው። ማሩ ማሩ ነው እንደሚፈልግ ማሩ ማሩ ነው የሚባለው በታች እኮ እወትልሻለሁ ማርቴ። እንግዲህ በጣም ነው የወደደችው፣ በጣም ልነግራቸው አልችልም። ምክንያቱም የሆነ ቀን በሱቁ እያለፍን ይሄ ልብስ ሲያምር ብላኝ ነበር እና ለዛ ነው ይሄንን የገዛውላት። መቼስ ለሆነ ሰው ስጦታ መግዛት ፈልጋችሁ ፍላጎቱ ስታቁት በጣም ቀላል ነው ለመግዛት፣ አትጨና ነቁ ምናምን ግን ለባለ ሱቋ ራሱ ግን አሳውቂያት ነበር የመጣሁት። ልብሱ አጋጣሚ ወይ በከለር ወይ ልብሱ ካልተመቻት እንቀይራለን መተን ምናምን ብያት፣ እሺ ብር ነው እንጂ የማይመለሰው መቀየር ትችያለሽ ምናምን ስላለች በጣም በደስታ ነበር ገዝቼ የሄድኩትኝና፣ እንግዲህ ማርቲ በስጦታ በጣም ደስ ብሏታል። መቸስ ተማሪ ሁናቸው አይደለም ልብስ ያክል ሰው ሲሰጣችሁ እና አስር ብር ራሱ ሲሰጣችሁ ምን ያህል ደስታ እንዳለው መቸስ እናቀዋለን በጣም ነው የሚያስደስተን። በይ ሰዎች ትንሽዬ ነገርን ብትሆን ማለት ነው መቼም ደግሞ እንደዚህ አይነት በልደታችሁ ቀን የተሰጣችሁ ስጦታ ደ መቼም ማይረሳ ስለሆነ በጣም ደስ ዋው